የስራ ሰው ዛሬ በአዲስ ነገር መጥታለሽ ማለት ነው፣ ከሌላ ሰው ጋር ማለት ነው። እና የስራ ሰው አንቺ እኮ ሀይሜ ቅመም እንግዲህ በአዲስ ነገር መታለች ማለት ነው። ፎቶ ከተለቀቀ ትንሽ ቆየት ትብሏል ማለት ነው። በሀይ ቤት ዛሬ ጠብቁ፣ የሚያጓጓ የሚያስደስት ቪዲዮ ይለቀቃል ማለት ነው። ዛሬ ሀይሚ እንግዲህ ከሌላ ሰው ጋር ነው የመጣችው። ይሄ ልጅ ማን ነው? ብለን ስናፈላልግ ስናፈላልግ ነበር። እውነት ለመናገር እኔ ራሱ ለማወቅ ብዙ ጥሪ ያለው ማለት ነው። ስለዚህ እኔ ልጁን አውቅ ያለው ማለት ነው። ማለት የሚታወቅ ሰው ነው። ግን ሀይሚ ሰርፕራይስ ልታደርገን ስለሆነ እሷ ሰርፕራይስ ብታደርገን ጥሩ ነው ብዬ አስባለሁ፣ እና የግብት መናገር አይጠበቅብኝም ማለት ነው። ብቻ ግን ሀይሚ የትኛውንም ወንድ የትኛውንም ዩቲዩበር ይዛትንጣ አዲስ የሚሆን ነባር ነባር ከሆነ እኛ እናውቃለን። አዲስ ሰው የትኛውንም ወንድ ይዛ ብትመጣ ሀይሚ ማለት ነው እና ለስራና ለስራ ብቻ እንደሆነ በዋናነት ደግሞ ብሩኬ ከሚያውቃቸው ወይም እሷ ከምታውቃቸው ውስጥ አንዱን ነው ይዛ የምትመጣ። ከዚህ ውጭ ከማታቀው ሰው ጋር አትመጣም ማለት ነው። መቼም ሶሻል ሚዲያ ወይም ዩቱብን ለመስራት ከአዳዲስ ሰው ጋር መምጣት ጥሩ ነው፣ የተሻለ ቪው ሊኖረው ይችላል ማለት ነው። እንዲሁም ደግሞ ሀይሚና ቡራ በዋናነት በጣም ብዙ ዩቱበሮችን ለብዙ ብዙ አዳዲስ ዩቱበሮች ቻናል እየከፈቱ እያበረታቱ እንዲሰሩ እንዲያድጉ በጣም ብዙ አድርገዋል። እውነት ለመናገር በጣም የቡታጅራ ዩቱበሮች አዳዲሶች እነቡራና ሀይሚ ካፍተው አበረታተዋል ማለት ነው። በጣም ማለት ነው እና አሁንም ከነዚህ ውስጥ አንዱ ይሆናል ማለት ነውና ስለዚህ ምንም የተፈጠረ ነገር ምንም የሚፈጠር ነገር የለም። በሀይሚና በቦራ በመሀላቸው በእነሱ ፍቅር መሀል ምንም የሚገባ ነገር የለም። ያ ማለት በቃ ሀይሚ የስራ ሰው ስለሆነች እንዲሁም ደግሞ ማበረታታት ወይም ልጁ ደግሞ ወደ ሚዲያ እንዲመጣ ወደ ዩቱብ እንዲመጣ ፈልጋ ይሆናል እንጂ ሌላ ጉዳይ ምንም ዜሮ የለም ማለት ነው። ሌላ ችግር አይኖርም ለማለት ፈልጌ ነው። ስለዚህ ልጁ የሚታወቅ ነው። ሶ ቪዲዮ ሲለቀቅ እናየዋለን ማለት ነውና እኔ ስላወቅኩት ምንም ችግር ይፈጠራል ብዬ አላስብም። ብዙዎቻችሁም አቃችሁት ይሆናል ብዬ አስባለሁና ሀይሚ ቅመሟ ማለት ነው እንግዲህ ዛሬ በእሷ ቤት በጉጉት ጠብቋት ማለት ነው። ሀይሚ እንግዲህ ጉዞ ወደ ሁለት መቶ ሺ እያለች ነው። ሀይሚዬ ድንብሽ ሁናለች ደግሞ ትንሽ እየወፈረች ነው እና ስለዚህ ሀይሚ ከባለፈው አሁን ትንሽ ወፈር እያለች ነው እንግዲህ ያው ሀይሚ የቀጭናት መወፈር ትንሽ እንዳለባት ሁላችንም እንዲሁ ትንሽ ሰውነት ማጠራቀም ጥሩ ነው እያለን ነበር። አሁን ላይ አሪፍ ናት ብዬ አስባለሁ። ትናንትና ላይብ ላይ ማለት ነው። ውድ ቤተሰቦች፣ ላይቡ ረጅም ስለሆነ ሚቢ የተቆራረጠ ሰምታችሁት ይሆናል ብዬ አስባለሁ። ብሩክና ሀይሚ ማለት በእነሱ በሁለታቸው ሁሌም ፕራንክ ሲደራረጉ፣ ሁሌም ችግር ሲፈጠር፣ አንዳንድ አለመግባባት ሲፈጠር የተናገሩትን ሰምታችኋል አደለ? ሰምታችኋል ብዙዎቻችሁ። ያስ ብሩክ ምን እንዳለ፣ በመጀመሪያ ሊጀምር ማለት እኔና ሀይሚ አንድ ነን። እኔና ሀይሚ ተጣልተን አናቅም። ሀይሚ እኔና አንቺ ተጣልተን እናውቃለን እንዴ? እኔና ሀይሚ አንድ ሆነን እኔ በምን ጉዳይ እንደሚጣሉ ራሱ አላቅም እስኪ ራሳችሁን ቆም ብላችሁ አስቡ። በምን ጉዳይ ነው የምትጣሉት? ላይቭ ላይ ማለት ነው፣ ብሩክሲል ማለት ነው። የምሬን ነው የምላችሁ። ላይቭን ሰምታችሁት ከሆነ እኔና ሀይሚ ጋ ምንም ያኔ ምንም ነገር የለም። እኔና እኔና እሷ አንድ ሆነን፣ እናንተ የምትጣሉበት ጉዳይ ምንድን ነው? አልገባኝም። ለምን እንደምትጣሉ ራሱ አልገባኝም። ከየትኛው ነን እኛ ከየት እንሆን ብሎ ቡራ ተናግሯል ማለት ነው። አያችሁ በሀይሚና በብሩክ የምትጣሉ ማለት ነው። ኢቭን እንኳን በምን እንደምትጣሉ ሀይሚና ብሩክ እንደማያቁ አልፎ ተርፎ ፎቶ የምትዘቀዝቁ ራሱ በምን ምክንያት እንደሆነ እነሱ ምንም። እኔ በጣም የሚገርመኝ ነገር አብዛኞቻችን እንዴት ነው ከነ መፈጠራችን እንኳን የማንተዋወቅ ሰዎች እንደዚህ እስከ ፎቶ መዘግዘግ በጣም ብዙ ነገር እናደርጋለን። እና ብሩክ ይሄን አለ። ሀይሚ ደግሞ ምን አለች? አዎ በምን እንደሚጣሉ አላቅም መነሻው ግን እኛ መሆናችን በጣም ያናድደኛል። ኢሹ መሆናችን እኛ እኛ ምክንያት መሆናችን በእኛ ምክንያት ለምን ይጣላሉ? ብዙዎቻችን ተራርቀን ነው የምንኖር። ምንም ያኔ ብዙም አንተዋወቁ። ሁላችንም የየራሳችን ነው የምንኖረው። ታዲያ ማለት በእኛ ምክንያት ለምን ትጣላላችሁ? ለምን በፍቅር አትኖሩም? የምትጣሉበት ምክንያት ከኛ ሊኖር አይችልም። በቃ ወይ በራሳችሁ ኬዝ ነው መሰል የምትጣሉ ብላ ሀይሚ ራሱ ተናግራለች። አያችሁ የምሬን ነው ምላችሁ ማለት በቃ ከልክ ያለፈ ማለት ነው ከልክ ያለፈ የሚጣሉና የሀይሚና የቡራን ፎቶ ዘግዝቀው በጣም ብዙ እንትን የሚሉ ሀይሚና ብሮግ ግን የሰጡት መልስ ይሄ ነው በምን እንደምትጣሉ ራሱ እኛ አናቅም እኔና ሀይሚ አንድ ነን ያ ማለት በምንሰራው ስራ በቪዲዮ ልንጣላ ልንጋጭ እንችላለን ይሄ ደግሞ ከኛ ፍቅር ከኛ ላይፍ ጋር ምንም አይገናኝም በቪዲዮ ብቻ ነው ብንጋጭ እንኳን፣ አሁንም ለወደፊትም ብለው እንግዲህ በአጭር አማርኛ አስቀምጠዋል ማለት ነው። አያችሁ እንዴት እንዴት ማለት እኔ ራሱ ይሄ ነው በቃ ማለት እንዴት ነው ከልክ ያለፈ ማለት ሀይሚና ቡራ፣ በሀይሚና በቡራ በጣም የሚጣሉ በጣም በጣም አሉ የምሬን እምላችሁና ጦርነት ነው ቲክቶክ ላይ እና ሀይሚ በቃ በእኛ ምክንያት አትጣሉ፣ እኔና ቡራ ያኔ እኛን ምክንያት አድርጋችሁ አትጣሉ። በራሳችሁ ኬዝ ከሆነ የራሳችሁ ኬዝ ነው። መቼ እንደምንሞት አናውቅም። ምንድን ነው እንደዚህ የምትሆኑት ብለ ሀይሚ ትናንትና በጣም ገርሟቸው ላይብ ላይ ሲናገሩ ነበር እና ብሩክ እራሱ እኔ በጣም ነው የሚገርመኝ። እስኪ አሁን የምትጣሉበት ምክንያት በእኛ አንድ ምንድን አለ ብሏል ማለት ነው። ብረክ በእኛ አንድ ነገር የምትጠሉበት ምናለ አለ። እኔና የሚኮ አንድ ነን፣ መቼም ቢሆን አንድ ነን ብሎ ተናግሯል። የምሬን ነው ሙላችሁ እና ላይቡን አይታችሁት ይሆናል። ያው አንዳንድ እየተቆራረጠ ስለሚደርሳችሁ